የኢትዮጵያ አየር መንገድ እንግዲህ አገራችንን ከመላው ዓለም ጋር በአየር ትራንስፖርት ያገናኛል። ይሄ አንዱ ተልኮው ነው። ሁለተኛ ተልኮው ደግሞ አገራችንን የቱሪስት መዳረሻ እንድትሆን የድርሻውን ሲሰራ ቆይቷል። አሁንም ይቀጥላል። ከቅርብ ጊዜ ወዲህ የዚህ የስቶፕ ኦቨር ቱሪዝም ለማበልጸግ ብዙ ፕሮግራሞች ቀይሰን ከአዲስ አበባ መስተዳደርና ከቱሪዝም ሚኒስቴር ጋር በጋራ በመስራት ላይ እንገኛለን። በተለይ እዚህ ውለው የሚሄዱ እዚህ የሚያድሩ በአዲስ አበባ በኩል የሚተላለፉትን መንገደኞቻችን ከተማዋን እንዲጎበኙ ለማድረግ ትልቅ እድል ፈጥሮልናልና እዚያ ላይ ጠንክረን እንሰራለን። በዚህም ከተማችን ተጠቃሚ ትሆናለች። የኢትዮጵያ አየር መንገድ ይህን ጥረቱን አጠናክሮ ይቀጥላል። ከአዲስ አበባ መስተዳድር ጋር በጋራ በብዙ የልማት እና የበጎ አድራጎት ፕሮግራሞች ላይ አብረን ለመስራት ዝግጁ መሆናችንን በድጋሚ አረጋግጣለሁ።